ደስ አይልም? አሁን እንደዚህ በሰላም ቡና መጠጣት ምናምን። እኔ ቅድም ስሜታዊ አርጎኝ ነው ክርስቶስን በቃ፣ እያናዳችኋል የለፋችሁበት ነገር ሲነካባችሁ እንጂ ያን ያህል እኔ ጨካኝ አይደለም፣ አይስዌር። እኔ የሰው ልጅ ሲታመም አይደለም ሲነካ እንደ ራሴ ነው፣ ማይ ማርያምን ነው የምላችሁ። በቃ የሰው እንዲህ ሰው ለመውደድ የራሱን ልጅ መውደድ አለበት መጀመሪያ። እኔ ልጆቼን ለመውደድ ደግሞ ራሴን መውደድ አለብኝ። ብሻን እዚህ የኔ ፍቅር ጣፋው በጊዜ ነው ምተኛው። የለም ሁሉም ነገር ሰላም ነው። በቃ እናንተን ለማጫወት ብለን እኮ ነው ጨጓራችን የተቃጠለው። ይኸው እኔ እንግዲህ የመጠጥ ሱስ የለብኝ፣ እናንተን አጫውታለሁ ብዬ ለሊቱ ሙሉ መጠጣት። እንዲህ ስልሽ ትቻለው ማለት አይደለም፣ ደስ ሲልኝ የሆነ ቀን ሽንጥ ሊያደርገኝ ይችላል። ልኛ ክስረ ዶና ልክ ያደሽ ጭራሽ የአስራ ምናምን ብር ዶናት ይዤ በጥቼ ዶናት ያላየሽው፣ ፍቅር ወንበሩን ቀይሬው ምን አባ ብዬሽ የምቀይር አስቀምጠሽልኛል ገንዘብ? እኔ እኮ ልክ ባንካችሁ ውስጥ ገንዘብ የከተቱ እኮ ነው የሚመስሉ። አረ እንደዚህ አይበላም። ትንሻለሽ ገና ስትጎርሽ፣ ወንበር ለምን ሲጥ ሲጥ ብሎ ጆሮሽን አይደፍነውም? እኔ ምን አገባኝ። እንድቀይር ከፈለግሽ ደግሞ መስጠት። እናንተ በገንዘባችሁ እኛ በጉልበታችን እንታገላለን። ጆሮሽን ለምን አይደፍነውም? ሲጥ ሲጥ እያለ አላበት እንደዚህ ብሽ ድርብብ ብለሽ ቁጭ ነው። የምን አባቱ ወንድ ነው። ልብስ ታርገሽ እንደዚህ ማሞቅ ነው ራስሽን። ሞኝ አትሁኝ። ነግሬሻለሁ፣ እኔ የሚጠቅምሽን ነገር። ቀዝቅዟል፣ ቀዝቅዟል መጣድ አለበት። ምንም ቡና አይደለም ይሄ። ለከፋችሁ ይሄ ለከፋችሁኝ ልጆች ባይኖረኝ አስራ ስድስት ሰዓት እየሰራሁ በሌሊት ነበር የምመጣ። በሌሊትም አቀፉ እናንተ ሌሊትም የምመጣ እዚሁ ነው የምትሆኑት። ለነገሩ ዝም ብሎ ትዌንቲ ፎር አወርስ የማትወጡበት ስልክ የማይታይበት ስራ መግባት ነው ድርግም ብሎ ዝም ብሎ ቀኑን ሙሉ እዛው ለአንድ ለሁለት ዓመት ይህ የቲክታክ መንፈስ ጭንቅላታችን ላይ እስከሚወጣ ድረስ ዩ ቲክታክ ቢሉኝ እ ማይ ሲስተር ነው የምላቸው። አሁን እ ስራ ብጀምርና የሆነ ቦታ ቢያገኙኝ ማ ሶሻል ሚዲያ ነ ምንን አሁን ቢያገኙኝ መንገድ ላይ ስራ ቦታ አሁን ሆ የሳይስዌር የእውነት የእውነት እንዴ ቲክታክ አስጠልቷል። ለነገሩ አሁን አብግሬድ ይደረጋል ተብሏል። አንዳንድ ነገር ቦይድ ሊደረግ ይችል ይሆናል። እዚህ ላይ እኔ ወጣሁ እኮ ከዚህ ሙድ። አንዴ ቤት ታዩ ይላሉ፣ አንዴ ሊያ ይላሉ፣ አንዴ እንትና ይላሉ። አንዴ እንደዚህ አትጥሩ ስም በቃ። ጎ ሌላ ቦታ ሂዱ ጋይስ። አይ ዶንት ዋና ዌስት ማይ ኢነርጂ ዳሴ የማንንም ስም አጻፈብኝ። እዚህ ልትሳደቡ ከፈለጋችሁ ያው ፈረሱ ሜዳውም እዛው ላይ ነው ያለ። በቃ አይካንት ሌላ ቦታ ሂዱ። በቃ ደሴት። እኔ ይሄኛውም አናዶኝ ነው ያወራውት እንጂ ፔኒ አልሰጥም፣ ታይም ለሰው አሁን እንዲህ ቁጭ ብሎ ለመሰዳደብ ጋይስ። እኔ አሁን ከእናንተ ጋር ከማወራ ስድብን እንዴት በገንዘብ ልቀይረው ብዬ ድርግም አድርጌብሽ፣ ነመስቴ በቡጃ ባይ ባይ ነው። ዳሴት ደግሞ በነፃ ቁጭ ብለን እንሳደብ። እንደ ምር ወሬ አልፈልግም። ኖ ወሬ፣ ሄዳችሁ ሌላ ቦታ ወሬ። አልፈልግም እኔ ወሬ ዳሴት ይኸውላቸው አሁን ምን ይላል አንዱ? አንቡት የሚለኝን ጋይስ ወይ ጉድ ወዶዋ ይስቋል። የሀገሬ ሰው ምን ቆርጣብኝ ያለኝ ጋይስ፣ ይቆረጠማ ማለት እንዴ? እሱ ነገር ደሞ ደገሙት እኮ እነዚህ ደንቆሮች። እንትን ያለሽ ብሎ ይጽፋል ደሞ አንዱ። ጀዝባ ነገር እንልበት በሞቴ በሞቴ ስትይ አያቴን አስታወስሽኝ ትላለች። ግን ይሄን ይ ማረግ አትችሉ። ይሄ እኮ ዋጋ ተከፍሎበታል ቤተሰብ። ይሄ አሁን ነገሩ ተከፍሎበት ነው ቡና እየተፈላ ያለ አንዳንዱ። ሰብይን ለምን እኮ ነው የምታረጉት? እንትን ሚሄደው ለመግዛት ሶስት ብር ከፍሎ ለምን

አጠየቁኝ ለእኔ በፊቴ ምንድን ነው እናንተ ስጠይቁኝ እኔ ቁጭ ብዬ ስናገር ማን ነው ተጠቃሚው? ግን አይንሽ ይወጣ ትለኛለች። አሜን ያንቺ የሚወጣ እንዴት ነው ግን የምጨክኑት? እንደዚህ አሁን የኔ አይን ቢወጣ አንቺ ምንድን ነው የምትጠቀሚ? ቆይ እስቲ ልጠይቅሽ። ዝም ብለሽ ሚውት ተደርገሻል። አዳምጪ፣ መመለስ አችልም ግን ምንድን ነው የምትጠቀሚው? አሁን እንደዚህ ብሎ አይኔ ወጣ፣ ለምሳሌ ወጣ። ከዛስ እንዲህ ነው መሆኑ፣ አይደለ ከዛስ? ምን ትጠቀሚያለሽ አንቺ? ንገርኝ እስኪ ምን ትጠቀሚውን ነገር እንዲህ ብዬ ሳይሽ ነው ደስ የሚልሽ? ወይ አምላኬ፣ ኧረ ይቅርበልኝ፣ ኧረ ይቅርበልኝ ነው ይቅርበልኝ። አባቴ አትቁጠርብኝ፣ እኔ እንኳን የተነሳሁት በቀኝ ነበር ዛሬ። አምላኬ፣ አደራ አትቁጠርብኝ። እኔ ጌታ አንተ እንደ ሰውም አይደለም አደራን። ሸሌ ነገር ነሽ ይላል ደግሞ አንዱ መጥ ወይኔ ዛሬ ግን መቶባቸዋል። ምን ላችሁ ሆድ ብሶት አይኖ ኢኮኖሚ ሞድቋል። እናንተ ኢትዮጵያ ያለ ሰው ብቻ መስሏችኋል። የቸገረው የአሜሪካን ሰው ራሱ ቸግሮታል ነብሴ። ዲጄዬ አላነብም እንጂ ላነበ ካልኩ እንኳን አነባለው። ግን አንዳንዴ አንዴ ዝም ብዬ እያለፍኩት ነው። የአሜሪካን ላይ ፍራፍ ወርቋል። እኔ እቺን ለመግዛት ምንድነው የገዛው ቲጄ ባናና ወደ አፕል ኤንድ ዋረር ከዛስ? እቺን ዶናት፣ ከዛስ ምን ገዛው ቲማቲ። የከፈልኩት ስንት ነው? 80 ዶላር አይስዌር ሰማንያ ዶላር ነው የከፈልኩት ሚልክ ነው የገዛሁት። ኢኮኖሚ ራሱ ወድቋል፣ ገንዘብ የለም። ልንነጫነጭ እንችላለን፣ ልንበሳጭ እንችላለን። ኤቭሪቲንግ ጋይስ በቃ ችግር ነው የሚያሰድባችሁ እየመጣ እዚህ ጋር ሁላችንም ተቸጋግረናል። ግን ተቸጋግረን አንተ ትብስ እኔ ብስብስ እየተባባልን ብንኖር አይሻልም? እየሳቅና የውሸትችን ሳቅችን የባንክ ቤት ሳቅ እየሳቅናት ብንኖር አይሻልም? ባንክ አሁን ምን የመሰለች ችግር ችግ ገንዘብሽን፣ አስገምተች ዌልካም ቱ ሳንትራስ ሀውዝ ዩ እንደዚህ ብላ የውሸት ዌልካም ቱ ዌልካም ትላለች። የራስሽን ገንዘብ ለማውጣት እኮ እሷን እየተሳሳቀን ብንኖር አይሻልም? ሪል ሰገጤ ትላለች ደሞ አንዷ እንዲህ ብላ ምስኪን ፍዝዝ ቅንዝዝ ድንዝዝ ያልሽ ይሰትዮዋ አይዞ ሽየች ደብሯችኋል። ይገባናል። ይህ ደብሯችኋል። እኔ አሁን ቅድም ስለ ልጄ ነው እንጂ ያወራው እዚህ አላት ያምራላ። ቤተሰብ እስቲ እንደው ጥሩ ልብ ያላችሁ ሴቶች ተናገሩ እንጂ ሌሎች ስ እነዚህ ተሳዳቢዎችን አልጠይቅም እኔ ጥሩ ጥሩ ሴቶችን ለእኔ ቆንጆ የሆናችሁ ለሰው ፖዘቲቭ የምትመኙትን እንጂ እነዚህ ጠይቃቸው። ያምራላ ሁለቱም አንድ ላይ ሄዷል።

ይም ደም ደምደ አይዟችሁ፣ ሙል የምጭ አድርጋችሁ ተሳደቡ። የምትሳደቡ ሰዎች እየተሰዳደብን አሁን፣ እስኪ ለክሪስማስ ምንድን ነው የሚያስደስተኝን ሊያስደስተኝ የሚችል ምን አይነት ነገር ነው ብዬ እያሰብኩት ነው ራሴ።